ብዙ ጊዜ ሰልፍ ደቨሎፕመንት ላይ የተጻፉ መጽሐፎች ላይ በጣም የሚገዛኝ አንድ አንኳር ሀሳብ አለ። እርሱ ምን ይላል? ፌኬት እንትል ዩ ሜኬት እናከናውነዋለን። እንጀምረዋለን። ለማሳካት ግብ ይኖረናል። እንደጀመርን ወዲያ ፐርፌክት የሆነ ነገር፣ ሚሳሌ የሆነ ነገር እንጠብቃለን። ያ ነገር አእምሮ የተሳካ የተዋጣለት፣ እንደዚህ አይነት ነገሮች ይፈለጋል ሰዎች ዘንድ። ነገር ግን ይህ መሆን የለበትም። ነገሩ ላይ እስክንደርስን ድረስ፣ አሳምበረን እስከምንስራው ድረስ እናስመሰለው። ፌክ ማለት እንግዲህ እናውቃለን፣ አማርኛም ኦልሬዲ አማርኛ ቃል እስኪሆን ድረስ ሰዎች ይጠቀሙበታል። ኦሪጂናል ያልሆነ ትክክለኛ ያልሆነ ማለት ነው። ስለዚህ እስክንደርሰው፣ ነገሩን እስክናገኘው ድረስ ነገሩን አሳምረ ነው በተገቢው ሁኔታ እስከምንሰራው ድረስ ማስመሰል ግድ ነው የሚሆነው ኦሪጂናል ነገር ተፈላጊው ነገር ላይ መጣ ይችላል። ስለዚህ ፌክ ነገር እያደረግን የሚመስል ነገር እያደረግን ሂደቱን እየተጠቀምንበት ፕሮግረሱን እየተጠቀምንበት የምንፈልገው የመጨረሻው ስኬቱ ደረጃ መድረስ እንችላለን ማለት ነው።